በጣም በላይ ለማንነት ክብሬ ግብር ከፍላለሁ ለወገን ላገር ትውልድ ለመቅረጽ ፊደል አስቆጥሮ ጤና ያስጥልን። ክብሯን ተመልካቾቻችን እንዴት ናችሁ? ይህ ገቢ ከኛለን የተሰኘው የቴሌቪዥን ፕሮግራማችን ነው። የደቡብ ኢትዮጵያ ክልል ገቢዎች ቢሮ ከጋሞ ቴሌቪዥን ጋር በጥምረት በመሆን በየሳምንቱ በዚህ ሰፊ አዘጋጀ የሚያቀርብላችሁ ገቢን የሚመለከቱ ጉዳዮች የሚቀርቡበት የቴሌቪዥን መርሃ ግብራችን ነው። እንግዲህ እንደሚታወቀው በዚህ የቴሌቪዥን ዝግጅት ግብር ከፋይ ማህበረሰብ ስለ ግብር ምንነት እንዲሁም ስለ ግብር ጠቀሜታ ነው ሌሎች ጉዳዮችን ያነሳል። ለኛም ለእናንተም የተሻለ ግንዛቤ የምናገኝበት መስኮት እንደሆነ ይታወቃል። ዛሬ ደግሞ በተለየ መልኩ የደቡብ ኢትዮጵያ ክልል ገቢዎች ቢሮ የ11 ወራት እቅድ አፈጻጸምን በሚመለከት ከተቋሙ ኃላፊ ጋር ቆይታ ለማድረግ ከስቱዲዮ ወጣ ብለን በነሱ መስሪያ ቤት ላይ እንገኛለን። ስለዚህ በዚህ ሂደታችንም 11 እቅድ አፈጻጸምን በሚመለከት የተለያዩ ጉዳዮችን እናነሳለን። አብራችሁ እንደ ተቆዩ ነው በአክብሮት ምንጋብዛችሁ። ደግሰው በቀለ ከእናንተ ጋር ቆይታ አደርጋለው በካሜራ በኩል ደግሞ ንብዩ ተስፋ ያለ ከመላው ከጋሞ ቴሌቪዥን ከስቱዲዮ ባለሙያዎች ጋር በመሆን ነው የኛውን ዝግጅት ወደ እናንተ እያሻገርን ቆይታ የምናደርገው። ጊዜያችሁና ጆሮ ሰጡ ከሆነ ደግሞ ጥሩ ግንዛቤ እንደምታገኙ ተስፋ እናደርጋለን። በጣም እናመሰግናለን ክብራን ተመልካቾቻችን። በዚህ ርዕሰ ጉዳይ ላይ ምላሽና ማብራሪያ እንዲሁም የተለያዩ ጉዳዮችን የሚሰጡን እንግዳም ቆይታ እናደርጋለን። እናመሰግናለን። እንግዲህ የዛሬው እንግዳችን የደቡብ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ወይዘሮ አለምነሽ ደመቀ ለሳቶትም ለጊዜዎትም ስም በተመልካቾች ከልብ አመሰግናለሁ። እኔም እቺ ጋር አመሰግናለሁ። እንኳን በሰላም መጣችሁ። እሺ በጣም እናመሰግናለን። እንግዲህ በመግቢያችን ዛሬ ከእናንተ ጋር ለመውራት የሚያሰብ ነው። እንግዲህ የደቡብ ኢትዮጵያ ክልል ገቢዎች ቢሮ የ11 ወራት እቅድ አፈጻጸም የሚመለከት ነው እና ትንሽ የጠር ያለ ቆይታ ለማድረግ ያሰብ ነው። እንግዲህ እንደሚታወቀው የደቡብ ኢትዮጵያ ክልል ከተመሰረተ እጅግ ጥቂት ዓመት ነው። ትንሽ ከፍ ያለ አፈጻጸም እንደተመለከቱ በተለያዩ መድረኮች ላይ ሲነገር ይስተባላል ና እንግዲህ ለመግቢያ ያክል እንደው በእናንተ ቢሮ የ11 ወራት እቅድ አፈጻጸም እስኪ የሚል ይመስላል። ከዛ ምንጀምርስ? በጣም ጥሩ። እጅግ አድርጌ ያመሰግናለሁ። እንግዲህ ከዋናው እቅዳችን አንጻር አሁን የደረስንበት በጣም የተሻለ ነው የሚል ግምገማ የለንም። ሁሌም በትንንሽ የምንሸነፍ ከሆነ ትንንሽ ስኬቶችን በጣም የምናደንቅ ከሆነ ውድቅ ለውድቀት እንዳረጋለን የሚል ሞተዋለን እንደ ገቢዎች ተቋም። ስለዚህ ሀያ አንድ ነጥብ አራት ቢሊየን አችብ ለማድረግ ነው እቅድ የያዝነው በአመቱ መጀመሪያ ላይ። አሁን የ11 ወራችን ማጠቃለያ የስራ ግብር ሌሎች ሌሎች ነገሮች ያልተደመሩበትም ከ16 ቢሊዮን ብር በላይ መሰብሰብ ችለናል። ነገር ግን አንድ ወር ነው የቀረን። ገና የሚሰበሰብ ብዙ ሀብት አለ። ያልተመዘገቡ ያልተያዙ፣ በሪፖርት ያልቀረቡ ብዙ ሀብቶች አሉን። እንግዲህ መጨረሻችንን ነው ምናየው ብል እንጠብቃለን። እሺ፣ እናመሰግናለን። እንግዲህ ቀደም ሲልም ልናነሳኛ ሞክረናል። የደቡብ ኢትዮጵያ ክልል እንደ ክልል ከተዋቀረ ጥቂት ዓመት ነው። ነገር ግን አሁን የገባውን ገቢ ደግሞ ስንመለከት ቀድሞ የነበረው የደቡብ ኢትዮጵያ ወይም የደቡብ ብሔር ብሔረሰቦች ክልል መንግስት ስር በነበረበት ሰዓት ላይ ከሚገባው ገቢ የተሻለ ገቢ እንደገባ ነው በተለያዩ መድረኮች ላይ ከእርሶም አንድ ዓመት የሰማነው እና እንዲሁ ለዚህ ገቢ መሻሻል፣ ማደግ እንደ ምክንያት የሚጠቀሱ ነገሮች ምንድን ናቸው? በጣም ጥሩ እንግዲህ እንዳልከውም ከደቡብ ብሔር ብሔረሰቦች ወቅት ሲሰበሰብ ከነበረ ገቢ አንጻር ሲታይ ያው አንጻራዊ መገምገም ቅድም እንዳልኩ ያደክማል የሚል መነሻ ስላለኝ እንጂ እጅግ በጣም በሶስት እጥፍ ያደገበት ሁኔታ ነው ያለው ብር ነው እና ለብር ትንሽ ትኩረት አይሰጥም ስለዚህ ዋናው ትልቁ ነገር አቅማችንን ማወቃችን ነው ውጤት ለኛ ያመጣልን የቻለው ደቡብ ብሔር ብሔረሰቦች ሁሉም በየቦታው ማነሳለሁ ያልተነኩ ጸጋዎች ያሉበት ክልል ነው። ያልተዳሰሱ ጸጋዎች ያሉበት ክልል ነው። ወገባችንን ጠበቅ አድርገን መቀነታችን መቀናታችንን አስረን ብንገባ ደቡብ ኢትዮጵያን እጅግ በጣም ተፈላጊ ኢኮኖሚዋ ያደገ ክልል ማድረግ የምንችል ጸጋ ያለን ክልል ነን። ያን መነሻ አድርገን ደግሞ ያው እንደ ደቡብ ክልል ገቢዎች ቢሮ በርካታ የህግ ማሻሻያዎችን አድርገናል። በርካታ ስራዎችን ሰርተናል። የሪፎርም ስራዎችን ሰርተናል። የሪፎርም ስራዎች እንደ ተቋም የሰራተኛ ሪፎርም እነዚህ እነዚህ ጉዳዮች በጅ ያሉ ናቸው፣ አልተጠናቀቁ ናቸው። ነገር ግን ተቋማዊ ሪፎርሞች ገቢ ሊያመጡ የሚችሉ ስራዎች ላይ ብዙ ስራዎችን ሰርተናል። የህግ ማሻሻያዎች ላይ ብዙ ስራዎችን ሰርተናል። ከባለድርሻ አካላት ጋር ቅንጅታዊ አሰራርን ለመፍጠር ብዙ ርቀት እለናል። ከህግ አካላት ጋር ማለት ነው። አብዛኛው የታክስ የሚደበቀው ያው የህግ አካላት ያለ መተባበር ጉለቶች በስፋት ስለሚታዩ ነበር። ያንን ለመቅረፍ የተወሰነ ርቀት ለመሄድ ጥረት አድርገናል። እነዚህ ነዚህ ነገሮች ትልቁ ነገር ያልኩ ጸጋዎቻችን ናቸው። ትልልቅ ጸጋዎች አሉን ያልተዳሰሱ። ያን መነሻ አድርገን ነው እቅዳችን የሚያሻሻል ነው። ለምሳሌ ኢንቨስትመንት ላይ ያሻሽልናል የኢንቨስትመንት መሬቶች በጣም በሰፋት ያሉበት ክልል ነው፣ ግን ደግሞ ከኢንቨስትመንት መሬት ሲሰበሰብ የነበረው ሀብት እዚህ ግባ የማይባል ለመናገርም የሚመች አልነበረም። አሁን ካለው የምርት ዋጋ መጨመር ጋር ተያይዞ ከሁለትና ከሶስት ከአራት ኪሎግራም ዋጋ በላይ የማያወጣ ገንዘብ ነበር፣ ከኢንቨስትመንት ጭምር ብንፍ የሚሰበሰበው ለዚህ ኢንቨስትመንት መሬት ላይ ያደረግነው ማሻሻያዎች የአርሶ አደር ገጠር መሬት ላይ ከሀያ አመት በፊት የተገመተ ገመታ ነው። አርሶ አደር እስካሁን ሲከፈል የነበረውና ያልተደፈሩ ነገሮችን ነው በደቡብ ኢትዮጵያ ክልል የደፈርናቸው። የኤክሳይዝ አዋጅ አውጥተናል። በኢትዮጵያ ያልተደፈረ ነው፣ የመጀመሪያ ክልል ነን የኤክሳይዝ አዋጅ ስናወጣ። ከዛም እየተሰበሰቡ ያሉ ከፋብሪካዎች፣ ከውሃ ፋብሪካ፣ ከትንባሆ ፋብሪካ ከነዚህ የሚሰበሰቡ ሀብቶች አሉና ታክስ ቤዛችንን ለማስፋት ርቀት አይደናል። እነዚህ እነዚህ ጉዳዮች አሁን የደረስንበት እያደረሱ ናቸው። ግን አቺቭመንታችን በጣም ገና ነው። አዎ፣ እናመሰግናለን። እንግዲህ የዛሬው ዝግጅታችን ዋናው አላማው በተለይ አዲስ በተቋቋመው ክልል ላይ የዚህን ያክል ስኬት ማምጣት እጅግ ለሌሎችም ይሄኛው አማራ ግብር ለሚመለከቱ ምጅግ ትምህርት ይሆናል። ከዛ ባሻገር ደግሞ በተለይ ይሄኛውን አመት ደግሞ የእናንተን ለየት የሚያደርገው በርካታ ነባር የክልል ገቢዎች ቢሮ ሰራተኞች ኃላፊዎችን ጭምር የእናንተን ተሞክሮ ለመቃኘት ወደ እናንተ ጎራ ያሉበት ሂደት አለ እና በተለይ የዚህን ያክል ትኩረት የመሳባችሁት ሚስጢር ምንድን ነው የሚለውን ጉዳይም ቢታወቅ ልኝ ደስ ይለኛል። በጣም ጥሩ። እንግዲህ ያው እንትን ታክስ ሲሰበሰብ ታክስ ሃርሞናይዜሽን ነው። የተጣጣሚ የታክስ ስርዓት ነው ያለው። ይሄን የታክስ የተጣጣሚ የታክስ ስርዓት ከፌዴራል እስከ ታክስ ማዕከላችን ድረስ በተለያየ መንገድ ሳይሆን በአንድ ወጥ በሆነ መንገድ እየሰራን ያለንበትን ሂደት የሚኒስቴር መስሪያ ቤቱም በተደጋጋሚ ቡድን ልኮም ጭምር ያስገመገመበት ሁኔታ ያየበት ሁኔታ ነው ያለው። ሪፖርታችንንም እናቀርባለን ይገመገማል። ሁሉም ክልሎች ባሉበት ቦታ ላይ የምናስገመገማቸው ሪፖርቶች ትንሽ ትኩረት የመሳብ ሁኔታ እየታየ ነው ያለው። አሁን ላይ ከዛ መነሻ ተደርገው በተለይ የወሰንን የምንሄዳቸው የህግ ማስከበር ስርዓት ላይ ይሄድንበት መንገድ ለሌሎች አስተማሪ የሚሆን ጉዳይ ነበርና እንደተባለውም ሁለት ክልሎች ተሞክሮ ለመቀመር እኛ ጋር መጥተዋል። አንደኛው ያው ከኛው ጋር የወጣ ክልል ነው፣ የመካከለኛ ኢትዮጵያ ክልል ነው። በህግ ማስከበር ዙሪያ ላይ እኛ ከሰራም በኋላ የኛ ፍርድ ቤቶች ጠቅላይ ፍርድ ቤቶች የኛው የጋራ ግብ ስምምነት ከኛ ጋር የተፈራረሙ አንዱ አካልና ትልቁ አካል ስለነበረ እነሱ ያወረዱት በየሁሉም ፍርድ ቤቶች ላይ የኢኮኖሚና የታክስ ጉዳዮች ችሎት እንዲቋቋም አድርገዋል። በሁሉም ዞኖች ላይ በተዋረድ እስከ ወረዳ ድረስ እየወረደ ያለበት ሁኔታ ይሄንን ለማየት ነበር ተሞክሮ። እንዴት ተግባባችሁ? የአንዳንድ ጊዜ ፖሊስ ኮሚሽን አካባቢ ላይ ብዙ ፖዚቲቭነት አይታይም የመተባበሩ ሁኔታ አይታይም እና ያው ታክስ ስለሆነ ገቢ ስለሆነ የመደራደር ሁኔታ በጣም አብዛኛው ሁኔታ ላይ ስላለ እንዴት ወደ መተማመን ደረሳችሁ የሚለውን ነገር ጭምር ነበረ ያዩት። እንግዲህ በአዲስ ክልል ጸጋዎቻችንን አሳይተናቸዋል። ይህን ጸጋዎቻችንን ፍትሐዊ በሆነ መንገድ ሰብስበን ለሁሉም እኩል ተጠቃሚ ሕዝቦቻችን እንዲሆኑ ለማድረግ ታክስ መሰብሰብ አለብን በሚል ሰነድ አዘጋጅተን ከፍትህ አካላት ጋር ከጠቅላይ ፍርድ ቤት ፕሬዚዳንቶች ጋር ከፍትህ ቢሮ ምክትልም ዋናም ከነሱ ጋር ከፖሊስ ከክልሉ ፖሊስ ኮሚሽን ከመርማሪዎች ጋር ጭምር አንድ ላይ ከገቢ ተቋም ጋር ሆነን የምክትል ፕሬዚዳንቶች የክልሉ ምክትል ፕሬዚዳንት ባሉበት ውይይት አድርገን ነው መግባባቱ ዛሬ ነው የተፈጠረው ከዛ ሁሉም በየተቋሙ ላይ ስራ እንዲሰራ የራሱን ኃላፊነት እንዲወጣ ሰነድ የተፈራረመውን ሰነድ ይዘው ሄደው የራሳቸውን ድርሻ የተወጡ ነበር የነበሩትና እዛ ላይ ከፍተኛውን ድርሻ ጠቅላይ ፍርድ ቤት ተወጥቶ ነበረ፣ ችሎቶች እንዲቋቋሙ ለዚህ ያንን ተሞክሮ ለመውሰድ ከመካከለኛ ኢትዮጵያ ክልል ያው ተግባሩ ተስማምተው ደውለውልን ጠይቀው እንልካለን ብለው ፖዘቲቭ ሆነን ተቀበለናቸው። ሁለት ዞኖች ላይም ጭምር ጋሞ ዞን ላይም እንደዚህ ወርደው በአካልም ጭምር የተከፈተውን ችሎ ጭምር የሚወሰኑ ውሳኔዎችን ጭምር ለማየት የቻሉበት ሁኔታ ነው። እና ያለው የሶማሌ ክልል ተሞክሮችን አንዳንድ ከህግ ጋር ተያይዞ ከወጡ ህጎች ጋር ተያይዞ ተዋቅራዊ ጠቅላላ መዋቅራዊ አሰራር ጋር ተያይዞ ተሞክሮ እንፈልግም መቀመር እንፈልጋለን፣ ክልሎች እመረጡልን ብለው ጠይቀዋቸው ሚኒስቴር መስሪያ ቤት ነው ሶማሌ ክልልን የላከው፣ እኛ አይደለንም ወይም ከእኛ ግንኙነት አይደለም የመጡት። እንግዲህ በተደጋጋሚም በተለያዩ መድረኮች የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደም ሰፊ ጸጋ ካለባቸው ማቁጦች አንደኛው የደቡብ ኢትዮጵያ ክልል ነው። ይህንም ለማስተካከል በተለይ የገቢ መስሪያ ቤት ደግሞ ከኢኮኖሚም ከሚያመነጨው ሀብት ተገቢውን ግብር መሰብሰብ እንዳለበትም ሲመክሩም ሲገስጹም እንሰማለንም እርስዎም ቅደም ከሚያወሩት በተለይ በተለያየ ሕገ ወጥ ጉዳዮች ላይ ከፍትህ አካላት ጋር የሚሰራው ስራ ለውጤቱ መሳካት ትልቅ ድርሻ እንዳለ ነው የገለጹትና በተለይ የውስጥ ደግሞ የናንተ ባለሙያዎች አንዳንድ ጊዜ የሚፈጠሩ የህግ ችግሮች ላይ በሚመለከት ጠንካራ እርምጃዎችን ተወስዳላችሁ እና በተለይ በተቃውሞ ሰራተኞች ላይ የሚወሰዱ እርምጃዎች እንዴት ናቸው? ግን በሚጥሱ አካላት ላይ መልካም። እንግዲህ የታክስ ህግ ስወራና ማጭበርበር ተግባራት የሚፈጸሙት በግብር ከፋይ ብቻ አይደለም። አመቻች ግብር ከፋዩ ወደዛ አይነት ስርዓት ውስጥ እንዲገባ ብዙ ምቹ ድል የሚፈጠረው በተቋም ባለሙያዎች ነው። እንግዲህ ይህንን ለመስራት በእርግጥ አሁን የጀመርናቸው እርምጃዎች አሉ፣ የወሰንናቸው እርምጃዎች አሉ፣ ቀጣይ ላይ የምንሄዳለን ብለን ያቀናቸው እቅዶች አሉን እና እኛ አሁን ስቲል በመጣንበት መንገድ በጣም ፈታኝ የሆነ ሲፈትን የነበረው የውስጥ ባለሙያ ችግር ነው። ሰነድ በእጃቸው ነው፣ መረጃ በእጃቸው ነው፣ የግብር ከፋይ ሁሉም ህይወት ታሪክ በእጃቸው ነው። እና ይሄ በእጁ ያለን አካል አንዱ ብደብቅ አንዱ መደበቅ አይችልም። ናስቲ የተፈተነ ነው ያለ ነው። ዞሮ ዞሮ ግን ጠንከር ያለ የአስተዳደር የሰራተኛ መተዳደሪያ ደንብ በአዲሱ ክልል አውጥተናል። አዋጅ አውጥተናል። ሰርኩላር መመሪያዎችንም ማስፈጸሚያ መመሪያዎችንም አውጥተናል። እርምጃችን አልገባንበትም እንጂ ጠንከር ያሉ እርምጃዎች እንዲሆኑ ዳይሬክሽን ሰጥተን እየርናለ ነው። ባገኘናቸው ሰራተኞች ላይ በዚህ ዓመት እስከ ሀምሳ ባሉ ሰራተኞች ላይ አስተዳደራዊ እርምጃዎችን ወስደናል። ወደ ሰባት ባለሙያዎችን ከስራ አባረናል። ምክንያቱም ሰርቀህ አይቻልም። ገቢ ተቋም ላይ በጣም ሊቸግር ይችላል፣ ብር ነው ሊያምር ይችላል፣ ግን ያንን ሁሉ ገድበህ ካልሆነ ሀብት የምትሰበስበው ሀብት እየሰበሰብክ ለነጋዴ ተቋሙን አሳልፈ የምትሰጥ ከሆነ ብዙ ነገር ነው የሚበላሸው። ሶ ከዛ አንጻር ሰው መታረም ስላለበት ተደጋጋሚ እርምጃዎች ተወስዶ ያልታረሙ ባለሙያዎች ላይ በየደረጃው ወደ ሰባት ባለሙያዎችን ከስራ ማሰናብተናል። ወደ እስርም የሄዱ አሉ። ያው ኦዲት ሲደረጉ ግኝት ተገኝቶባቸው ከፍተኛ ግኝት ገንዘብ እያንቀሳቀሱ ያሉ እንግዲህ በጣም በጥረት ግብር ከፋ የሰጠውን ገንዘብ ወደ ራስ አካውንት አስገብቶ ማንቀሳቀስ፣ እዛው ለመሰወር ጥረት ማድረግ እነዚህ ነገሮችን አግኝተን ወደ ስርም የሚያስገባ ናቸው። አሁን በክስ ሂደት ላይ ያሉም የባለሙያ ሁኔታዎች ያሉን ፈታኝ ነው የባለሙያ ጉዳይ። አዎ፣ እናመሰግናለን። ክብረት ወዝራልሽ ደመቀ እንግዲህ ቅድም እርሶም ሲያወሩ እንደሰማ ነው። በተለይ የደቡብ ኢትዮጵያ ክልል ገቢዎች ቢሮ ሰፊ ጸጋ ያለበት መዋቅር ነው። ብዙ ስራ የሚሰራበት ደግሞ ብዙ ስራም እየሰራ ያለ ተቋም ነው። እንደው ስለዚህ አሁን በቀሩት ጥቂት ወራት ተቋሙ ያለመውን ገቢ ለማሳካት በተለይ አዳዲስ የግብር መክፈያ መስመሮችንም የዘረጋችሁ ትገኛላችሁና ማን ምን ያደርግ ይላሉ? እኛ ትልልቅ እቅዶች አሉን አሁን አይደለም ለቀጣይ አመታት፣ አሁን አሁን በቅርችን ወራት እንኳን በአንድ ወራት ምናምን ልናሳካ እንችላለን ብለን የዘረጋ ናቸው። በርካታ እቅሎች አሉን። በጣም እንዳልኩ ይሄ ጸጋ ለህዝብ አገልግሎት መስጠት አለበት። ስለዚህ ሀብት ሲሰበሰብ ነው ደግሞ ኢኮኖሚው ላድግ፣ ልማቶች ሊሰሩ የሚችሉት። እና እነዚህን እቅሎች ለመስራት እኛም ትልቅ ኃላፊነት አለብን። እንደ መሪ ባለሙያውም ትልቅ ኃላፊነት አለበት። ከሁሉም በላይ ግን ክልሉን የሚያስተዳድሩ የበላይ አስተባባሪ አካላት ትልቅ ኃላፊነት አለባቸው። ባይ ዘ ዌይ ሳልናገር ማላልፈው ስትደገፍ ነው አንተ ውጤት የምታመጣው፣ ስትደገፍ እኔ ስትራቴጂክ የክልሉ ፕሬዝዳንት ስትራቴጂክ መሪ ናቸው። ስትራቴጂክ መሪ ናቸው ብዬ ያልኩ አብዛኛውን ጊዜ የሚታወቀው ገቢ አመጣም አላመጣም የገቢ ተቋም ነው በሚል እንጂ ዚስማሽ ተደግፎ ሀብት በገቢ ተሰብስቦ ተመቶ አካባቢን አለም አለው የሚል መስተዳደር በጣም ጥቂቶች ናቸው። እኛ ግን በጣም ተደግፈናል። መሰረታዊ የሆኑ የውስጥ ችግሮቻችንን ጭምር በጣም በጥልቀት ይደግፉናል ከክልሉ ፋይናንስ ተቋም ጋር ሆነው ገቢ በጣም ፈጥኖ መሄድ እንዳለበት የጎደሉ ነገሮች እንዳይኖሩ በተለያዩ መኪናት ወደ ኋላ እንዳይቀር ሮጦ ሀብ ተሰብስቦ ክልሉ ጠንካራ መንግስት የሚመራው ክልል እንዲሆን ለማድረግ የተጠቀሙበት ስትራቴጂክ ለዚህ ውጤት አብቅቶናል። የክልሉ ፕሬዚዳንትን ጨምሮ አስተባባሪ አካላትን በሙሉ እጅግ በጣም ትልቅ አክብሮት ነው ያለን። ምክንያቱም ስንደገፍ ነው ውጤት ልናመጣ የምንችለው። እና ለገቢ ያላቸው ትኩረት እጅግ ከፍ ያለ መሆኑ የተወሰነ ውጤት ልናመጣ አግዞናል። ይሄንን ድጋፍ የሚቀጥሉ ከሆነ ቅድም ያልኩ የባለሙያ ድጋፎች፣ ከባለሙያ አንጻር ያቀረብናቸው ብዙ እቅዶች አሉን። ክልሉ መንግስት ጋር ሪፎርም ስራዎችን አቅርበናል። የሰራተኛን ማብቃት ስር መደገፍ ሁሉም አይደለም ሌባ። ሰራተኛው ጋር በጣም ሀያ ራሳት የሚሰሩ ለዚህ ውጤትም ሆነ ለሪፎርምም ሆነ ተቋም ሆኖ እንዲቀጥል ዋጋ የሚከፍሉ ባለሙያዎች ያሉበት ተቋም ነው። አንጻራዊ ነው፣ የተወሰነ ጥቂት ጥፋት የሚሰሩ ልጆች አንጻራዊ ነው። በጣም ለክልሉ መንግስት አቅም የሚሆኑ ልጆች ያሉበት ነው። ህግ የሚያወጡ ልጆች ያሉበት ነው። ቴክኖሎጂ ውን ዲቦትድ ሆነው በቴክኖሎጂ ሀብት መሰብሰብ አለብን ብለው ቴክኖሎጂ ላይ በጣም ዋጋ ክፍሎ የሚሰሩ ልጆች ያሉበት ተቋም ነው እና አንጻራዊ ጥፋት የሚሰራ አይጠፋም እና እነዚህ ደግሞ የሚሰሩ ልጆች መበረታታት አለባቸው። የሚሰራ ሰውን ስታበረታታው በደንብ በደንብ ይሰራል፣ ጨምሮ ጨምሮ ይሰራል። ስለዚህ እነሱን የምናበረታታበት መንገድ እና ተቋሙን ሪፎርም ስራና ሰራተኛን ማገናኘት ቼክ ኤንድ ባላንስ ሊሰራ የሚችል ሪፎርም አዘጋጅተን ለክልሉ መንግስት አቅርበናል ይሄ በክልሉ መንግስት ተቀባይነት አግኝቶ ወደ ውጤት የሚገባ ከሆነ እና የእኛ ኮሚትመንትም የሚቀጥል ከሆነ እርግጠኛ ነኝ እኔ የምንም ኢኮኖሚ ችግር አይገጥመንም ብዬ ነው ማስበው ለቀጣይ አመት እንግዲህ ስኬት ሲመጣ መቼም ከሀላፊ በተጀርባ ብዙ ባለሙያዎች አሉበት ተቋም ነው እና እንደ በዚህ አጋጣሚ ይሄን የተከበረ ተቋም ሰራተኛን በገቢዎች ቴሌቪዥን መርሃግብር ስም ምን ይላሉ መልካም እንግዲህ ያው እንዳልከውም ከጠንካራ ወንድ ጀርባ ጠንካራ ሴት አለች እንደሚባለው ሁሉ ከጠንካራ ተቋም ጀርባ መሪ ጀርባ ጠንካራ የሆኑ ባልደረቦች ይኖራሉ። በጣም በቅንጅት ነው የምንሰራው፣ ተናበን ነው የምንሰራው። በዛ መሃል ላይ የሚፈጠሩ ብዙ ነገሮች አሉ። ዋጥ ነው የምናደርገው ምክንያቱም ህዝብ አለን፣ ህዝብ የምናስተዳድረው እኛ በምንሰበስበው ሀብቱ ነው የሚል ኮሚትመንት የምንወሰድ ስለወሰድን። ጥሩ ምክትሎችም አሉኝ፣ በእውቀት የሚሰሩ ቻለንጁ ቢኖርም በእውቀት የሚሰሩ ጠንካራ ልጆች አሉ። በተለይ ዳይሬክተሮቶች በየዘርፉ ያሉ ዘርፉ ውስጥ የተሰማሩ ዳይሬክተሮቶች እኔ እንደ ክልል እውነት ለመናገር ከሆነ የኔ አቅም እነሱ ናቸው። ምንም አይደል አልነበርኩም እነዚህ ልጆች ባይኖሩ፣ ይሄ እውቀት ወደ ውጤት ባይቀየር፣ መረጃ ባይሰጡኝ፣ እኔ ምንም አልነበርኩም እና ተቋሙ አንድ ስቴፕ ፈቅ እንድል የረዱ ትልልቅ ጠንካራ ባለሙያዎች አሉን። እነዚህ ባለሙያዎች ደግሞ የሀገር የጀርባ አጥንት ናቸውና ታሪክ በታሪክ አጋጣሚ የክልሉን የጀርባ አጥንት የሆነውን ተቋም እያስተዳድሩ እየመሩ ስላሉ ደስ ሊላቸው ይገባል ብዬ ነው የማስበው። የተከበራችሁ ተመልካቾቻችን እንግዲህ የዛሬውን የ11 ወራት እቅድ አፈጣጥሩን አስመልክቶ ከደቡብ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ጋር የነበረን ቆይታ ይህን ይመስል ነበረ። ደጋግመንም ለጊዜውም ለሳቶን ከልብ እናመሰግናለን። እንግዲህ የዛሬውን መርሃ ግብራችንን በዚህ እንቋጫለን። ቀጣይ ሳምንት ደግሞ በሌሎች እንግዶች በሌሎች ርዕሰ ጉዳዮች እስከምንገናኝ ድረስ ደግሰው በቃ ያለ ከእናንተ ጋር ቆይታ አድርጌያለሁ። በካሜራ በኩል ደግሞ ነብዩ ተስፋ ያለ ከመላው ከጋሞ ቴሌቪዥን ከስቱዲዮ ባለሙያዎች ጋር በመሆን ነበር ቆይታ ያደረግነው። ለጊዜያችሁም ለሃሳባችሁም ከልብ እናመሰግናለን። ጤና ይስጥልን ግዴታ በላይ ለማንነት ክብሬ ግብር ከፍላለሁ። ለወገን ላገር ትውልድ ለመቅረጽ ፊደል አስቆጥሮ